ዛሬ ዘኔው የመጣ ነው መጽሐፍ የትንቢተ ዳንኤል መጽሐፍ ዋና ዋና ማብራሪያ ይላል። በመጀመሪያው ምዕራፍ የተነሳ ሀሳብ አለ። ታማኝ ቅሬታዎች የሚል ርዕስ ሰጥቶታል። ስለዚህ ምን ማለት ነው የሚለውን ለማንሳት ፈልጋለሁ። በዚህ በምዕራፍ አንድ ላይ የምናገኛቸው አራቱ ወጣቶች እንደ ቅሬታ ተነሷል። ቅሬታ ረምነንት የሚለው ቃል ምንድነው? ምስክር ማለት ነው። እግዚአብሔር ያለ ምስክር ራሱን አይተውም። በየትኛውም ዘመን ውስጥ ቢሆን በየትኛውም ከፋ ዘመን ውስጥ ቢሆን እግዚአብሔር የራሱ ምስክሮች ይኖሩታል። ከዚያ አኳያ እንግዲህ የመጀመሪያው ምዕራፍ በትክክል ሙሉ በሙሉ የቀረበው የታመኑ ቅሬታዎችን በተመለከተ ነው። እነዚህ ሰዎች አራት ናቸው፣ ራሱ ዳንኤል፣ አናንያ፣ አዛሪያ እና ሚሳኤል ናቸው። እነዚህ ከሌሎች የእስራኤል ብላቴኖች በንጉሱ በኢዮዋቄም ዘመን ወደ ባቢሎን የተማረኩ ሰዎች ናቸው። ቁጥር ስምንት ላይ ዳንኤል በንጉሱ መብል በሚጠጣው ጠጅ እንዳይረክስ በልቡ አሰበ ይላል። እና ምርጫቸው የነበረው ከናቡከደነጾር የሚሰፈርላቸውን የተመረጠ ምግብ ሳይሆን ጥራጥሬና ውሃን ምርጫቸው አድርገው እንደነበረ እዚህ በመጽሐፉ ላይ እናገኛለን። በምድራቸው ቤተ መቅደሱ ባይኖርም በሌለበት ስፍራ ቢገኙም እንደዚሁም ደግሞ ሩቅ ስፍራ ላይ ቢሆኑ ጠቅላላ የእስራኤል አምልኮ በሌለበት ሁኔታ ውስጥ የሚገኙ ቢሆንም ለእግዚአብሔር ታማኝነትን አሳይቷል። እንግዲህ ትልቁ ነገር ከዚህ የምንማረው ምንድን ነው? ሰው የቅድስና ሕይወት እጅግ ለክፋት ተሰጥታ ተላልፋ በተሰጠች በዚች ዓለም ውስጥ እንዴት በራሳችንም ቅድስና መጠበቅ እንዳለብን የሚያሳይ ሀሳብ አለው።